ሰላም ጤና ስትልኝ፣ ተመልካቾች እንዴት ናችሁ? የክርስቲያን በጎ አድራጎትና ልማት ማህበራት ህብረት ከፋና ሚዲያ ኮርፖሬሽን ጋር በመተባበር ያዘጋጀው ፓናል ውይይት ጀምሯል። በፓናል ውይይታችን በስነ ተዋልዶ ጤናና ተያዥ ጉዳዮች በተለይም በአፍላ ወጣቶች ጤና ዙሪያ በሁለት ክፍል ውይይት እናደርጋለን። በዚህ ውይይት ላይ ደግሞ ሀሳባቸውን እያጋሩን ቆይታ ለማድረግ ከጤና ሚኒስቴር የስነ ተዋልዶ የቤተሰብ እቅድና የአፍላ ወጣቶች ዴስ ከፍተኛ ባለሙያ የሆኑት ወይዘሮ ገነት ድረስ፣ ከትምህርት ለልማት ማህበር የፕሮጀክት አስተባባሪ አቶ ጋሮማ ቀቀባ፣ እንዲሁም ከጀርመን ዓለም አቀፍ ስነ ህዝብ ተቋም ወይንም ዲኤስ ደብሊው አቶ ፈይራ አሰፋ እዚህ ተገኝተዋል። እንግዶቻችን ስለመጣችሁ በጣም እናመሰግናለን። እኛም እናመሰግናለን። ተመልካቾች እናንተን በየቤታችሁ ሆናችሁ ውይይቱን እንድትከታተሉ እየጋበዝን የመጀመሪያውን ክፍል ውይይት ወደ እናንተ እናደርሳለን። መልካም ቆይታ ወይዘሮ ገነት የስነ ተዋልዶ ጤና ማለት ምን ማለት ነው ከሚለው ብያኔ ብንጀምር እሺ አመሰግናለሁ ስነ ተዋልዶ ጤና ስንል በጣም ሰፊ ነው ብዙ ነገሮችን የያዘ ኮንሴፕት ነው እና ከቃሉ ስንነሳ የአንድ ቤተሰብ ሊሆን ይችላል ወንድ የሆነ ሴት ሊሆን ይችላል የሁለቱ በአካል በአይምሮና እንዲሁም በማህበራዊ ግንኙነት ላይ ጤናማ መሆን ማለት ነው፣ ከጤና ቃሉ ስንነሳ ማለት ነው። ይሄ ስንል ምንድን ነው? ምን ማለት ነው ይሄ ነገር ብለን ስናስብ፣ በወንድና በሴት ባለው ግንኙነት ጤናማ የሆነ ግንኙነት እንዲኖር እና ደስተኛ እንዲሆኑ በግንኙነታቸው ጊዜ ጤናማ ግንኙነት እንዲኖር ደስተኛ እንዲሆኑ ማስቻል ነው። ወጣቶች ማለት ነው ማንኛውም ያልተፈለገ ወይም ያልታቀደ እርግዝና እንዳይኖር የሚሰራበት ዋናው ስራ። አመሰግናለሁ። እንግዲህ ወይዘሮ ገነት እንዳነሳችሁ የስነ ተዋልዶ ጤና ስንል ሰፊ ነው። ስነ ተዋልዶ በሰው ልጅ የውልደት ሂደት ውስጥ ሂደቱን ጠብቆ ጤናማ በሆነ መንገድ የምትወልደውንም እናት አባት የሚወለደውንም ህፃን ሳይጎዳ ጤንነቱ በተጠበቀ መልኩ መኖር ያለበት የተፈጥሮ ሂደት ጤንነቱን መጠበቅ ነው። በዚህ ሂደት ውስጥ የመራቡ አካላት አሉ። ከዛ ጋር ተያይዘው ያሉት አስተሳሰቦች አሉ። በዚህ ሂደት ውስጥ ያሉት ደግሞ ተግባራቶች አሉ። እነዚህ ነገሮች አካላዊ፣ አይምሮአዊ፣ ስነልቦናዊ ጤንነቶችን ጠብቆ የስነ ተዋልዶ ጤናን ፈጣሪ በሰጠን መሰረት በአግባቡ መጠቀምን ማለት ነው። እንግዲህ ከንጽህናው ጭምር ማለት ነው። ወደ ወጣቶች ስንመጣ ወጣቶች እንግዲህ እድሜያቸው አፍላ እንደመሆናቸው መጠን አፍላ ወጣት ስንል ያው በእድሜ የተገደበ ነው። ወጣትነት በእድሜ ስለሆነ ድፋይን የምናደርገው በለውጥ ላይ ናቸው የሚሆኑት። ይሄ ማለት አካላዊ ለውጥ የሚያሳዩበት ከስነ ተዋልዶ ጤና ጋር ተያይዞ የባህሪ ለውጥን የሚያሳዩበት አዳዲስ ነገሮችን ከሰውነታቸው ጋር ተያይዘው የሚመጡት ለውጦችን ደግሞ የሚሞክሩበት ስለሆነ በብዛት ከስነተዋልዶ ጤና ጋር ተያይዞ አፍላድሜ ወጣቶችና ወጣቶች ተጋላጭ ናቸው ተብሎ ይታሰባል። ስለዚህ የአፍላድሜ ወጣቶች ስነ ተዋልዶ ጤና ብለን ስናስብ ከዚህ ጋር ተያይዞ ከእድሜያቸው ጋር ተያይዘው የሚመጡትን አካላዊ ለውጦች፣ ይሄ ማለት ለምሳሌ የጡት ማደግ ሊሆን ይችላል፣ የመራቡ አካላት ማደግ ሊሆን ይችላል፣ የሚታዩ የባህሪ ለውጦች ሊሆኑ ይችላሉ። እነዚህን ነገሮች በአግባቡ ጠብቆ ጤንነታቸውን ጠብቆ ወደሚቀጥለው የእድሜ ደረጃ እንዲሸጋገሩ ራሳቸውን የሚያዘጋጁበት የጤና ሂደት ነው ማለት ነው። ከዚህ ጋር ተያይዞ ያለ እድሜ የሚጀመሩ ነገሮች አሉ። በተለይ ደግሞ የአቻ ግፊት አዳዲስ ነገሮች የሚሞክሩበት ስለሆነ የአቻ ግፊትን በዋናነት የምታይ ስለሆነ ያለ ዕድሜ ጾታዊ ግንኙነት ውስጥ መግባት አዳዲስ ነገሮችን መሞከር ይሄ ደግሞ ለስነተዋልዶ ጤና ችግር ተጋላጭነታቸው እንዲጨምር የሚያደርግበት ሁኔታ ነው ያለው እና ከዚህ ጋር ተያይዞ ይሄንን የአፍላ ዕድሜ ወጣት ነትን ወጣትነትን በአግባቡ ይዘው ጤንነቱን ጠብቆ ወጣቶች እንዲሻገሩ የሚደረጉት የስራ እንቅስቃሴዎች በአጠቃላይ እንግዲህ የወጣቶችን አፍላ እድሜ ጤና ሁኔታ ለማሻሻል የሚሰሩ ስራዎች ናቸው ብለን ነው የምናነሳቸው። በተለይ በኛ አገር አሁን ባለው ነባራዊ ሁኔታ ትኩረት ተሰጥቶ እየተሰራበት ያለበት ሁኔታ ነው፣ በስትራቴጂዎች፣ በማንዋሎች፣ በፕሮግራሞች፣ በእቅዶች ተይዞበት ጤናማ የወጣቶች ስነ ተዋልዶ ጤና ህይወት እንድኖራቸው ከስነ ተዋልዶ ጤና ችግሮች እንድጠበቁ ኤች አይ ቪ እና ባለዘር በሽታዎች በርካታ በኋላ ልናነሳቸው እንችላለን። ከነዚህ ተጠብቀው ጤናማ ህይወት ሆነው ወደሚቀጥለው የህይወት ጎዳና እንዲሸጋገሩ ለመርዳት የሚሰሩ በርካታ ተግባራት አሉ። ሚኒስቴር መስሪያ ቤት ይህም ፕሮግራም ዋና አድርጎ እንዲወስድ ያስቻለው ቁልፍ የሆኑ የጤና ማህበራዊ ጉዳዮች ምንድን ናቸው የሚለውን እንደ ሚኒስቴር መስሪያ ቤት ማንሳት ብንችል በጣም አመሰግናለሁ በድጋሚ በጣም ጥሩ ነጥቦች ስለሆነ የተነሱት ማለት ነው እንግዲህ እንደሚታወቀው ግሎባል በአለም አቀፍ ደረጃ የወጣቶችን እና የአፍላ ወጣቶችን ስናስብ 1.8 ቢሊዮን የሚሆን ወጣት ይገኛል ማለት ነው በአለም ደረጃ ይህን ወደ አፍሪካ ስናመጣ ወደ 32 ፐርሰንቱ ይገኛሉ። ማለት ዘጠና ፐርሰንቱ በዲቨሎፒንግ ካንትሪ ይገኛሉ ማለት ነው። ስለዚህ ከዛ ውስጥ ደግሞ እንግዲህ ወደ አፍሪካም እየወረደ ስንሄድ 32 ፐርሰንት እየሆነ ይሄዳል። ከዛ ወደ ሀገራችን ካለን ቶታል የህዝብ ቁጥር ከ120 ሚሊዮን ህዝብ 33 ፐርሰንቱ ወጣት ነው ማለት ነው። ስለዚህ ይህን ከፍተኛ የሆነ አምራች ክፍል ሳኒስ ምንም የአገር እድገትን ልናሰብ አንችልም ማለት ነው። ስለዚህ በዛ ጉዳይ ላይ በርካታ የሆኑ ችግሮች አሉባቸው። ስለዚህ ይህን ችግር ታክል ለማድረግ የጤና ሚኒስቴር በርካታ ስራዎችን ፕራሪታ ቅድሚያ ሰጥቶ ለወጣቶች ትኩረት ሰጥቶ በመስራት ላይ ነው የሚገኘው ማለት ነው። እስቲ በተለይ ከአቶ ጋሩማ ጋር ደግሞ ልምጣና እዚህ ላይ የሚጨምሩልኝ ነገር ካለ ላመሰግን ወዳለሁን ፋና ቲቪንም እንደዛውም ሲሲአርዲንም በተጨማሪም ደግሞ ኤዱኬሽን ፎር ደቨሎፕመንት አሶሲሽን ወይ ደግሞ ትምህርት ለልማት ማህበርንም ታንክ ማለት ፈልጋለሁኝ። የአፍላ እድሜ ወይ ደግሞ ኤርሊ ፕሬግናንሲን ኦር ቲኔጅ ፕሬግናንሲን በተመለከተ የተለያዩ ፕሮጀክቶች ዲዛይን ተደርጎ ሲሰሩበትም ቆይተዋል። እየተሰሩበትም ነው እዚህ ኤሪያ ላይ ማለት ነው። ይህን አድሬስ ለማድረግ ብዙ የተቀዱ ሂደቶችም አሉ፣ እየተቀዱ ያሉም አሉ። ስቲል ጋፕ የሚያሳዩ ኤሪያዎችም ይኖራሉ። ግን ምንድን ነው እንደ ፕሮጀክትም ሆነ ኢምፕሊመንት ሲደረጉ የነበሩት ምንድን ነው አብዛኛው እነዚህ ወጣቶች የቱ ጋና የምውሉት፣ እነሱ የምውሉበትንም ቦታ አድሬስ በማድረግ ምናልባት የወጣቶቹን ስነተዋልደውን አድሬስ ለማድረግ ምንድን ነው እየተሰራ ያለው የምለው እንደ ፕሮጀክት የተለያዩ ፕሮጀክት በሀገሪቱ ኢምፕሊመንት ሲደረጉና ዲዛይን ሲደረጉ ቆይተዋል። አሁንም እየተሰሩ ያሉ ፕሮጀክቶች አሉ። ምናልባት እነህ በእነዚህ ሁኔታ አድሬስ እስካሁን እየተደረጉበት ያሉ ሁኔታ ምንድን ነው? የሕፃን ወይ ደግሞ የወጣቶቹን ውሎ አድሬስ በማድረግ ነው እስካሁን እየተሰራ ያለው። የቱ ጋ ነው ምውሎ? በዛ ኤሪያ ላይ ደግሞ ኤስአርች ወይ ደግሞ ስነተዋልዶን በማካከሌ ደግሞ ምንድን ነው የሚያስፈልጋቸው፣ በምን ሁኔታ ነው አድሬስ የምናደርገው የሚለው ላይ ብዙ ስትራቴጂካል ዲዛይን የተደረጉ ነገሮች ይኖራሉ። ምናልባት እዛ ላይ ምንድን ነው ስነ ተዋልዶ ራሱ ምንድን ነው የእነሱን ግንዛቤ ማስጨበጫ ስራዎች እየተሰሩ ያሉ ስራዎች አሉ። ስነ ተዋልዶ ጤና ምንድን ነው የሚለው፣ ለወጣቶቹ ራሱ ምን ምንድን ነው የሚያስፈልገው፣ ይህን ግንዛቤ እንድኖራቸው የሚለው ብዙ የሚሰሩ ስራዎች አሉ። እንደዛ አሁን ደግሞ ስኩል ቤዝድ እንደ ታቡ የሚወሰደው ነገሮች አሉ። እነኚህ እነኚህ ኢሽዎችን አድሬስ ለማድረግ ለምሳሌ ሜንስትሩዋል ሀይጂንን ስኩል ቤዝድ ስነ ተዋልዶ ክለብ በማቋቋም እነኚህ ነገሮች አድሬስ የሚደረጉበት የስነ ተዋልዶን ጤና በአግባቡ የሚማሩበትን ኤሪያ በማመቻቸት ወጣቶቹ ባሉበት የአዌርነስ ክሪኤሽኑም ቢሄቪራል ቼንጅን ወደ እነሱ የማምጣት ስራዎች ናቸው ሲሰሩበት የቆየውና እስካሁንም ሲሰራበት ያለው። ተመልካቾች የተከታተላችሁ ያላችሁት የክርስቲያን በጎ አድራጎትና ልማት ማህበራት ህብረት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በስነ ተዋልዶ ጤናና ተያያዥ ጉዳዮች በተለይም በአፍላ ወጣቶች ጤና ዙሪያ እያደረግን ያለውን ውይይት ነው። አብራችሁ ቆዩ። አፍላ ወጣቶችና የርግዝና መከላከል ጉዳይ ትኩረት አድርጎ መስራት ያስፈለገበት ምክንያቱን አጠራርገው፣ ይጨምሩልኝ ነገር ካለ። እሺ፣ አመሰግናለሁ። እኔም እንግዲህ የወጣቶችና አፍላ እድሜ ወጣቶች ተዋልዶ ጤና ስራ ለረጅም ጊዜ እየተሰራ ነው የነበረው። ይሄ ጉዳይ በርካታ ስራዎች በመከናወናቸው ለውጦች መጥቷል። ነገር ግን በተለያየ ጊዜ ሲታይ የለውጥ ጉዟችን ምን ያህል ነው? ይሄን ነገር ደግሞ የተሻለ ልናፋጥን የተሟላ ልናደርግ የምንችልበት አግባቦች አሉ የሉም የሚሉ ነገሮች በተለያየ ጊዜ ሲፈተሹ፣ ሪቪው ሚቲንጎች ላይ ሲነሱ፣ ጤና ሚኒስቴር እየመራ ከባለድርሻ አካላት ጋር ውይይት ሲደረግበት የነበረ ነው። ከዚህ ጋር ተያይዞ በተለይ ቲኔጅ ፕሬግናንሲ ወይም የአፍላ ዕድሜ ወጣት እርግዝናን ን ከመቀነስ አንጻር አሁንም ለውጦች ቢኖሩም ከፍተኛ ሆኖ ነው ያለው፣ ወደ 12.5 ሆኖ ነው አሁንም የሚታየው። ስለዚህ ይሄንን በፍላግሺፕ አገር አቀፋዊ ይዘት ኖሮት ጤና ሚኒስቴር እየመራ ባለድርሻ አካላት በተቻለ መጠን ቢረባረቡበት የተሻለ ውጤት ሊመጣ ይችላል፣ ለውጥ ሊመጣ ይችላል። ምክንያቱም ይሄ የአፍላ ዕድሜ ወጣት እርግዝና ብዙ ነገሮች አሉት ከጀርባው ይዞ የሚመጡት መዘዞች በርካታ ናቸው። ከማህበራዊ ከኢኮኖሚያዊ፣ ከጤና አንጻር፣ ከቤተሰብ አንጻር፣ ከህብረተሰብ አንጻር፣ ከአገር አንጻር ያለው ጉዳት ከፍተኛ ስለሆነ ትኩረት ተሰጥቶ መሰራት አለበት ተብሎ በፍላግሺፕ ደረጃ በባለቤትነት ጤና ጥበቃ በሚመራበት ትኩረት ተሰጥቶ እንዲሰራ ተደርጓል ስለዚህ ይህንን ትኩረት አድርጎ ለመስራት እንግዲህ ችግሮቹን ለመቅረፍ አገራዊ ፋይዳዎቹን ደግሞ በተቻለ መጠን ለማሳለጥ ስለሚያግዝ ትኩረት ተሰጥቶ እንዲሰራበት ተደርጎ ሁላችንም በዛ አቅጣጫ አሁን እየተረባረብን ያለንበት ሁኔታ ነው ያለው። መልካም በጣም ነው የማመሰግነው። ወደ ጤና ሚኒስቴር ልምጣና፣ ወይዘሮ ገነት እርስዎ ጋር ነኝ። ና ከፍተኛ የአፍላ ወጣቶች እርግዝናና ምጣኔ የሚታይባቸው ክልሎች ተብሎ የተለዩ አሉ። የትኞቹ ናቸው የሚለውን ነገር ብመልሳ በክልል ስርጭት ስንመለከተው በሁሉም ክልሎች ችግሩ አለ። በዋናነት ግን በታዳጊ ክልሎች ላይ ጎልቶ የሚታይበት ሁኔታ ነው ያለው። አቶ ፈየራ፣ እዚህ ላይ የሚጨምሩልኝ ነገር አለ? በተለይ ከስራ አጋጣሚ አንጻር የሚመለከቱት ነገር ካለ፣ የሚታዘቡት ነገር ካለ አፍላ ዕድሜ ወጣቶች እርግዝናን ስናነሳ ያው ከቦታ ቦታ ይለያያል። ያው እንደምናውቀው በተለያዩ የሀገራችን ክልሎች የእርግዝና መከላከያ መድኃኒቶች አጠቃቀም ስርጭቱንም ከተለያዩ ሁኔታዎች ጋር ተያይዞ ልዩነቶች አሉ። እንደገና ደግሞ ከአቅርቦትም ጋር ተያይዞ በቀላሉ ደርሰን አገልግሎትን መስጠት የምንችልባቸው የማንችልባቸው ያዳረስ ናቸው ያሉን የጤና ስርዓቶች ጥንካሬ አፈጻጸማቸውን አጠቃላይ ስናይ ይለያያል፣ ከክልል ክልል ሊለያይ ይችላል። ስለዚህ አንዳንድ ክልሎችን እንደው ከፍተኛ የአፍላ ዕድሜ ወጣት እርግዝና ይታይባቸዋል ተብሎ የሚቀመጡ አሉ። ጤና ሚኒስቴር በተለያየ ጊዜ ሪፖርት ላይ ያነሳል፣ ያቀርባል፣ ይታያል። ለምሳሌ አፋር አካባቢ ላይ፣ ቤኒሻንጉል ጉሙዝ አካባቢ ላይ፣ ሶማሌ ክልል አካባቢ ላይ፣ ኢቨን አማራ፣ ኦሮሚያ አካባቢ ላይ አሉ ቁጥሮቹ በጣም ከፍተኛ የሆኑባቸው ከአንዱ የሌላው በጣም የጎላ ባይሆንም ከከተሞች አንጻር ከከተማ ገጠር ስናይ ልዩነቶች አሉት። እነዚህ ነገሮች እንግዲህ ትኩረት ተሰጥቶባቸው ከኤኩቲ ከፊታዊ የአገልግሎት አሰጣት ጋር ተያይዞ ትኩረት ተሰጥቶባቸው እነዚህ ክልሎች ላይ እንዲሰሩ በተቻለ መጠን ርብርብ እየተደረገ ነው። ነገር ግን ስርጭቱን ስናይ ከክልል ክልል በተለያዩ ምክንያቶች ለምሳሌ ልጅነት ጋብቻን የህፃናት ጋብቻን ስናይ ይለያያል። በከፍተኛ ሁኔታ ያለበት ከፍ ብለው የሚታዩበት ሁኔታዎች አሉ። ያ ማለት እነዚ አካባቢዎች ላይ ደግሞ በተወሰነ መልኩ የአፍላ ዕድሜ ወጣቶች እርግዝና አለ ማለት ነው። ከዛ ጋ ሶሼት ተደርጎ በቀጥታ ሊታዩ የሚችሉበት አገልግሎቶቹ እስካልሰፉ ድረስ፣ ስለዚህ የስርጭቱን ስናይ ከክልል ክልል ሊለያይ ይችላል። ነገር ግን በብዙ ቦታ ላይ ደግሞ በርብርብ ሊሰራ የሚገባና ከፍተኛ መሆኑን በተለያዩ ጊዜ የታዩ ሪቪው ሚቲንጎች ላይ ተገልጿል። እና እውነት ነው እንዳልሽው የተለያዩ ክልሎች ላይ ምናልባት ቅድም እንዳልኩት ነው፣ አዳጊ ክልሎች ሲባሉ የነበሩት አሁን ሶማሊያ፣ አፋር፣ ቤንሻንጉል ጉሙዝ ቅድም እንዳልኳቸው ያሉበትና የሚታዩበት ሁኔታዎች አሉ። ያለ እድሜ ጋብቻ ወይም ደግሞ የህጻናት ጋብቻ ከፍተኛ ሆኖ ደግሞ የእርግዝና መከላከያ አቅርቦቱ ሰፋ ባለበት ቦታ ላይ ደግሞ ይሄ የአፍላድሜ ወጣቶች እርግዝና ዝቅተኛ ሆኖ የሚታይበት ሁኔታዎች ስላሉ ምናልባት አሁን ያለው ነባራዊ ሁኔታ ላይ ሰፋ ያለ ጥናት የሚፈልጉ ነገሮች ያሉ ይመስለኛል። ነገር ግን በቁጥር ደረጃ በሪፖርት የሚታወቁ እነዚህ ክልሎች ናቸው። እንደ ሀገር ግን ሁሉም ከተሞች ላይ ይታያል። ከተሞች ጭምር ለእነዚህ ለሚስተዋሉ ልዩነቶች የሚነሱ ጉዳዮች ምንድን ናቸው እንደ ምክንያት የሚለውን ነገር ተጨማሪ ቢያደረጉልኝ በተለይ እንደ ሚኒስቴር መስሪያ ቤት የተለየ ነገር። በጣም ጥሩ ነው። አቶ ፍይራ ብዙ ነገሮችን እያብራራ አብራርቷል። ከዛ በተጨማሪ ግን ጤና ሚኒስትር ለይቶ የለያቸው በርካታ ችግሮች አሉ። ከነዚህ መካከል ምንድን ነው አንደኛ ኤዱኬሽን ነው ትምህርት። በተማሩትና ባልተማሩት መካከል ከፍተኛ የሆነ ለውጥ አለ። በተማሩት የተሻለ የዚህ ችግር ተጠቂ አይደሉም ካልተማሩት ጋር ስናየው ማለት ነው። ሌላው የአቅርቦቱ ማለት ነው ተደራሽነቱ የአገልግሎቱ ተደራሽነት አንዱ ጋፕ ነው። ሌላው የኢንፎርሜሽን ወይም የመረጃ ችግር ማለት ነው እሱ ሌላው ችግሮቻችን ናቸው። ሌላው ደግሞ ካልቸርና ሪሊጂየስ የምንላቸው እነሱም በዛ ችግር ላይ ትልቅ አስተዋጽኦ ያለ ያለው ነገር መሆኑን የሚያሳየው ሌሎች የወንዶች ተሳትፎ አናሳ መሆን ይሄ አንዱ ትልቁ ቻለንጃችን ነው። እና እነዚህ ነገሮች ትኩረት ተሰጥቶት በተለያየ ስትራቴጂ ዲዛይን ተደርጎ እየተሰራ ያለበት ሁኔታ ነው ያለው አቶ ጋሩማ እዚህ ላይ የሚሉን ነገር ካለ ለምሳሌ ለመረጃ ቅርብ ናቸው ወይ? ለኤዲኩሽን ለትምህርት ቤቱ ቅርብ ናቸው ወይ? እንደዛሁም ደግሞ ለጤና አገልግሎት ቅርብ ናቸው ወይ? አንዳንዴ መረጃ አግኝቶ ለጤና ሰርቪሱ ወይ ደግሞ ለጤና አገልግሎቱ ደግሞ አክሰስ ሊያጡ ይችላሉ። እብን ትምህርት ቤት ላይ ቅድም እንዳልኩት አሁን የተለያዩ ክለቦች አሉ። በተለያዩ ሚኒ ሚዲያዎች፣ በስኩል ሚኒ ሚዲያ፣ በስኩል ኤች አይቪ ክለብ አለ፣ አርኤች ክለቦች አሉ። በተለያዩ መልኩ መረጃዎችን ያገኛሉ። መረጃዎቹን አግኝቶ ወደ ሰርቪሱ ደግሞ ሲመጡ ለምሳሌ አንዲት ልጅ አንሴፍ ሴክስ ወይ ደግሞ አንሴፍ ሴክስ ፕራክቲስ አድርጋ ኢመርጀንሲ ኮንትራሴፕቲቭ የምትፈልግ ከሆነ ኤሪያው ላይ ላታገኝ ትችላለች። ወይ ደግሞ የ72 ሰዓቱን ፖስት ቢል ውስዳለው ብትል እዛ ኤሪያ ላይ ላታገኝ ትችላለች። ምናልባት እች ልጅ ገና ትራንስፖርት ፈልጋ ወይ ከሁለት ቀን በኋላ ወይ ከሶስት ቀን በኋላ የምትሄድበት አጋጣሚ ይመጣልና የጤና አገልግሎት አክሰሲቢሊቲው ይወስናል። እንደዛውም ደግሞ ያ መረጃ መኖሩ የመረጃው አክሰሲቢሊቲም ደግሞ ሌላ ቻሌንጅ ነው። ሌላ የኮሙኒቲው ካልቸር ታቦዎች አሉ። ለምሳሌ አንድ ልጃገረድ ከማግባቷ በፊት የጤና አገልግሎት ወይ ደግሞ ጤና ተቋም ላይ ተገኘች ማለት ኮሚኒቲው በምን እይታ ነው የሚያየው? ስፔሻሊ ደግሞ ጤና ተቋም ደግሞ ሂዳ ኤም ሲ ኤች አካባቢ ወይ ደግሞ ዩዝ ፍሬንድሊ አካባቢ ላይ የምትገኝ ከሆነ ዛይሪያ ላይ ምን እንደሚሰጥ አካባቢው የሚያ ከሆነ ወይ ደግሞ ኮሚኒቲው የሚያ ከሆነ በምን አንደርስታንዲንግ ነው የሚያውቁ፣ የዚህ ፍራቻ አለ። ለዚህ ፍራቻ ምንድን ነው የሚመጣ፣ ወደ ጤና ተቋሙ ራሱ የማይሄዱበት አጋጣሚዎች ይመጣሉ። ከዛ እርግዝና ትኝላል። ሌላ ኢንፎርሜሽኖቹን ለማግኘት ስለዚህ ደግሞ አውርቶ ስለዚህ ደግሞ ፍሪ ዲስከስ የማድረግ ካልቸሩ ደግሞ ይገድበዋል። ምንድን ነው ምክንያቱ የሚለው ነገር ሊሰመርበት ይገባል፣ እንዳነሳሽው እና አንደኛው ወጣቶቹ ራሳቸው የተሟላ መረጃ በበቂ ሁኔታ በዚህ ጉዳይ ላይ ችግሩን ለመቅረፍ ለመከላከል የሚያስችል በቂ መረጃ ያስፈልጋቸዋል። ይሄ የመረጃ ስርጭት ከአካባቢ አካባቢ ይለያል። አክሴሰቢሊቲውም እንደውም ደግሞ የሚኖሩበት አካባቢ ላይ ትምህርት ቤት ሊሆን ይችላል፣ ከትምህርት ቤት ውጭ ሊሆን ይችላል፣ ከተማ ውስጥ ሊሆን ይችላል፣ ከከተማ ውጭ። ስለዚህ የመረጃ አቅርቦቱ ሁሉንም ወጣት ሊደርስ በሚችል ቻናል እና አቅርቦት ቢቀርብ የተሟላ መረጃ አግኝቶ ከዚህ ችግር ራሳቸው ሊከላከሉ የሚችሉበትን ውሳኔ ለመወሰን ያግዛቸዋል። ለምሳሌ የእርግዝና መከላከያን መጠቀም ከሆነ በተሟላ መልኩ የተሟላ ጎንዮሽ ጉዳቱ ምንድን ነው? ምን አይነት ሜተድ ያለው እንዴት ነው መጠቀም ያለባቸው? ከየት ነው የሚያገኙት? የሚለው ነገር በተሟላ መልኩ መዳረስ ይኖርበታል። ሁለተኛው አገልግሎት አቅርቦቱ ነው። እነዚህን ነገሮች እንቀንስ ካል ግንኙነቶቹ ካሉ መከላከያ ዘዴዎቹ አቅርቦቶቹ መኖር መቻል አለባቸው። በተለይ አገልግሎት መስጫ ተቋማችን በተቻለ መጠን ሁሉም አካባቢ ላይ ለአፍላ ዕድሜ ወጣቶች አገልግሎቱን ለመጠቀም ለነሱ ምቹ የሆኑ አሰራሮች መኖር ያስፈልጋል። በዚህ ላይ ጤና ሚኒስቴር ከክልል ጤና ቢሮዎች እና ባለድርሻ አካላት በስፋት እየሰራበት ነው። ነገር ግን ከተደራሽነቱ አንጻር ስናይ አሁንም ብዙ ቦታዎች ቅድም የጠቀስናቸው ክልሎች ጋር በጣም ብዙ መጠናከር ያለባቸው በርካታ ስራዎች አሉ፣ አገልግሎቱን ለማቅረብ። ሁለተኛ ከዚሁ አገልግሎት ጋር ተያይዞ ያለው አቅርቦቱ ሌላ ውስንነት አለበት። አቅርቦት ስንል የተቋማት መኖርና ምቹ መሆን ብቻ ሳይሆን እነሱ ባሉበት ደግሞ ለአፍላ ዕድሜ ወጣቶች ምቹ የሆኑ አገልግሎቱን ለመስጠት የሚያስችሉ ሰፕላይ የምንላቸው የእርግዝና መከላከያ መድኃኒቱ ራሱ ጭምር ሊሆን ይችላል። የሚጠፉበት የማይገኙበት፣ ርቀት ደግሞ ወጣቶች መሄድ አይፈልጉም። ቶሎ ነው ወደ ሌላ ቦታ የሚመለሱት፣ እና እነዚህ ነገሮች በደንብ መጠናከር ያለባቸው ውስንነትን ሪሊ፣ የአፍላ ዕድሜ ወጣትነት እርግዝናን አንዱ ለመቅረፍ ከተፈለገ፣ በተጠናከረ መልኩ እነዚህ ነገሮችን ማስፋፋት ቅድም ያልናቸው ክልሎች ላይ ሰፋ አድርጎ የማዳረስ ስራ መሰራት ያለበት ይመስለኛል። እነዚህ ውስንነቶች አንዱ ከፍተኛ ሆኖ እንዲቀጥል ካደረጉት ውስጥ ስለሆኑ ተመልካቾች እየተከታተላችሁ ያላችሁት የክርስቲያን በጎ አድራጎትና ልማት ማህበራት ህብረት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በስነ ተዋልዶ ጤናና ተያያዥ ጉዳዮች በተለይም በአፍላ ወጣቶች ጤና ዙሪያ እያደረግን ያለውን ውይይት ነው። አብራችሁ ቆዩ። ችግሮችን ለመቅረፍ ጤና ሚኒስቴር እንደ ሚኒስቴር መስሪያ ቤት ብቻውን የሚወጣው ኃላፊነት አይደለም። ብዙ አጋር ድርጅቶች ሲቪል ሶሳይቲ ሌሎችም መልቲ ሴክቶራል የምንላቸው ሊተባበሩ ያስፈልጋል ማለት ነው። ለምሳሌ እንደ ትምህርት ትምህርት አሁን ትልቁን እገዛ ማድረግ ያለበት ሁኔታ ነው ያለው። ድሮፕ አውትሬት የምንለው የትምህርት የማቋረጥ ደረጃ ከፍተኛ ነው። ከእርግዝና ጋር በተያያዘ ወጣቶች በሚያረግዙበት ጊዜ ትምህርት ቤት የመቀጠል እድላቸው በጣም ዝቅተኛ ነው። ምክንያቱም ኢኮኖሚካሊም በኢኮኖሚም ገቢያቸውም አነስተኛ ስለሆነ ማለት ነው። ስለዚህ አንዱ ትምህርት ነው ትልቅ እገዛ ሊያደርግ የሚችለው ማለት ነው። ሌላው የሴቶች ጉዳይ፣ ማህበራዊ ዘርፎች፣ ሕግ፣ ፖሊስ፣ ሌሎችም መልቲ ሴክተራል የምንላቸው አጋር ድርጅቶች እነዚህ በሙሉ ከጤና ሚኒስቴር ጋር በመቀናጀት ሲሰራ ነው ውጤታማ የሚሆነው እንጂ ጤና ሚኒስቴር ብቻውን እንደማጨብጭብ ነው የሚሆነው ማለት ነው። እና ሁሉም በየዘርፉ ስለሚኖር ማለት ነው። እርግዝና ስንል ብዙ ነገሮችና አስገድዶ መድፈር አለ። ከ18 ዓመት በታች ያሉ ወጣቶች ህጉ አይፈቅድም፣ ግን እርግዝና እና ጋብቻ ብቻ አለ። ስለዚህ እነዚህ ሁሉ የሚፈቱት ፖሊስ፣ ህግ አብሮ መስራት ይኖርበታል ማለት ነው። አስገድዶ መድፈርም ስላለበት ማለት ነው። እርግዝና ስንል በጣም ብዙ ሰፊ ችግሮች አሉበት። ያለ እድሜ ጋብቻ አለበት፣ ማስገደድ አለበት፣ ሌሎችም ሳያስቡት ማርገዝም አለ፣ ያልታቀደ በእነዚህ ወጣቶች ባለው ባላቸው የእድሜ ደረጃ በጣም ለዚህ እየተጋለጡ ስለሆኑ ብዙ አጋር ድርጅቶች ሊሳተፉ ያስፈልጋል ማለት ነው። ነገርየው በአንድ አካል ወይ ደግሞ በጤና ጥበቃ ወይ ደግሞ በአንድ ሲኤስ የሚፈታ ነገር አይደለም። ከላይ እስከታች ያለው ነገር ኢንተርሴክቶራሊ ኮላቦሬትድ እስካልሆነ ድረስ፣ ካልተቀናጁ ነገሩ የሚፈታበት አጋጣሚዎች አይኖሩም። ለምሳሌ ካሉ ሴክተሮች አንድ ሴክተር ላይ በደንብ ሰርተሹ ከሌላ ሴክተር ላይ ደግሞ በደንብ ካልተሰራ ነገሩ ይቀረፋል ማለት አንችልም። ምናልባት ቲኔጅ ፕሪግናንሲን ፕሪቨንት ለማድረግ ስኩል ሌቤል ላይ የሚሰሩ ስራዎች ይኖራሉ። እንደዛውም አውት ኦፍ ስኩል የሚሰሩ ስራዎች ይኖራሉ። ለምሳሌ ስኩል ሌቤል ላይ የሚሰሩ ስራዎች ምንድን ናቸው? ኤዱኬሽን ኢንፎርሜሽን ያገኛሉ፣ ኤዱኬሽን ያገኛሉ። ክለቦችን በማቋቋም በትምህርት ቤት ደረጃ ክለቡ እንደ አንድ ክለብ ተቋቁሞ ከዛ ክለብ ወደ ሌሎች ትምህርት ቤት ወይ ደግሞ ትምህርት ቤቱ ውስጥ ወዳሉ ተማሪዎች መረጃው ዲስሚኔት የሚሆንበትና ኢንፎርሜሽን ኤዱኬሽን የሚያገኙበት አጋጣሚዎች ይፈጠራሉ። መጀመሪያ ግን ያለው ነገር ምንድነው? ክለብ ውስጥ ያሉ ተማሪዎች ካፓሲቴት ይደረጋሉ፣ ትሬኒንግ ይወስዳሉ። አስተማሪዎቹም ትሬኒንጉን ይወስዳሉ። እንደዛሁም ደግሞ ድጋፍ ለመስጠት ዳይሬክተሩ እራሱ ትሬኒንጉን ከወሰደ በኋላ ቤዚክ አንደርስታንዲንጋቸው ምንድን ነው የሚለውም፣ ቤዚክ አንደርስታንዲንግ ስለ ኤስአርች ስነ ተዋልዶ የወጣቶችን ስነተዋልዶን በአማከለ ትሬኒንጉን ይወስዳሉ። ትሬኒንጉን ከወሰዱ በኋላ ትሬኒንጉ የወሰዱ አስተማሪዎች ደግሞ ለሌሎች ትሬኒንጉን እንዲሰጡ ይደረጋል። በተጨማሪ እዛ ላይ የሚደረጉ ምንድን ነው ኤስአርች ኮርነር ወይ ደግሞ ማረፊያ ቦታዎች ይኖራሉ በየ ትምህርት ቤቱ። ይሄ የተደረገው ምንድን ለምንድን ነው ቀደም ወይዘሮ ገነት አንስታለች። ስኩል ድሮፕ አውት የምንለው ነገር በተለያየ ምክንያት ነው። በእርግዝና ብቻ አይደለም ስኩል ድሮፕ አውት የሚፈጠረው። አንደኛ በሜንስትራል ሃይጂንን በተመለከተ አንዲት ወጣት መጀመሪያ ፔሬድ ሲመጣባት ሂዳ የምታርፍበት ትምህርቷን ሳታቋርጥ ሂዳ የምታርፍበት ኤሪያ መቋቋም አለበት፣ መኖር አለበት። እኛም ፕሮጀክቱን ኢምፕለመንት ስናረገው ወይ ደግሞ ሲሰራበት በነበረው ሁኔታ ቱዘ ምኒመም ወደ 115 ትምህርት ቤቶች አሉ ወይ ደግሞ ስኩሎች አሉ። ኢንተርቪን ስናደርግበት የነበረው በዚህ ፕሮጀክትና በዚህ ኤሪያዎች ላይ ምንድነው ነው መጀመሪያ ስራ በዚህ ኤዲኩዌሽኑ እየተሰጠ አዌርነስ ክሬሽኑ እየተሰጠ ካፓሲቲ ቢልዲንጉ እየተሰጠ በዚህ ደግሞ አርፎ መንዝሊ መንስትራል ሃይጂን ማናጅመንቱን ባማከለ ማረፊያ ቦታ ወይ ደግሞ ኤስአርች ኮርነር የምንለው ነገር መቋቋም አለበት። እሱ አለ እዛ አሁንም ያለው ነገር ምንድነው፣ የአክሰሲቢሊቲ ጉዳይ የሎጂስቲክ ኢሹ ነገሮች ይነሳሉ። ለምሳሌ አንዲት ልጅ ሄዳ እዛ የምትጠቀመው የሳኒቴሽን ፓዱ ከሌለ ሄዳ ማረፋው ብቻ ዋጋ ላይኖረው ይችላል። ስቲል ያልተሟሉ ነገሮች እዛ ኤሪያ ላይ አንቲፔን በተመለከተ ላይኖረው ይችላል ብዙ የሚያስፈልጉ ነገሮች ውሃ ሊያስፈልጋቸው ይችላል። ብዙ ቻሌንጆች ቢኖሩ ግን እንደ ጅማሮ ግን ኢምፕሊመንት እየተደረጉ ያሉት እስኩል ለበላይ ላይ ክለቦች አሉ። ድሮፕ አውት እንዳያደረጉ ያ ኮርነሮች የተቋቋሙ አሉ። እነ የተሰሩበት ነው። ስቲል ግን በጣም ይቀራል። ተመልካቾች የክርስቲያን በጎ አድራጎትና ልማት ማህበራት ህብረት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በስነተዋልዶ ጤናና ተያያዥ ጉዳዮች በተለይም በአፍላ ወጣቶች ጤና ዙሪያ ያደረግነው የመጀመሪያው ክፍል የፓናል ውይይት የተከታተላችሁትን ይመስል ነበር። በቀጣይ ክፍል ሁለትና የመጨረሻውን ክፍል ውይይታችንን ይዘን የምንመለስ ነው የሚሆነው። እስከዚያው በእያላችሁበት ሰናይ ጊዜ